ጤና ይስጥልን ውድ የሲዳማ ኒውስ አድማጮቻችን ስድስት ዓመታትን በዝምታና በአርምሞት ያሳለፉትን አሁን ደግሞ ዓመታትን ታስራ እንደተፈታች ጥንቸል ለሲዳማ ሕዝብ የማህበራዊ ሚዲያ ታጋይ ለመምሳል ስለሚጣጣሩት የቀድሞ የኤጄቶና የሲዳማ ሚዲያ ኔትወርክ እና የሲዳማ ልማት ማህበር ስራ አስኪያጅ አቶ ጌታው እንደጉዬና የቀድሞ የፉራ ጋዶ አስተባባሪና የቀድሞ የኤጄቶ መሪ እንደሆነ ስለሚነገርለት ና በአሁኑ ወቅት የክልሉን ልማት ኮርፖሬሽን በኃላፊነት የሚመራው የአቶ ታሪኩ ለማ ባለቤት ስለሆነችው ስለ ወይዘሮ የኑ ተስፋዬ ሰሞኑን የሚዲያ ጨዋታዎች ጀርባ ጣቢያችን የተለያዩ ሚስጥሮችን አግኝቷል። አብራችሁን ቆዩ። ይህንም አይነት ከኋላ መደብቀው መሸማቀቀው ይልም አንድ ጃኬት አንድ አይነት ከለር ያለው እኮ ሰባት ጃኬት የሚለብሱ ሰዎች ናቸው እነዚህ። ልብስ ቀየረና እንትን አለ ብሎ ይሉናል ብለው። እነሱ ናቸው ሲዘርፉ ሲሰርቁ ሌሊት፣ ቀን፣ ማታ 24 ሰዓት የሚሰሩ ማለት ነው። ጊዜው ህዳር ወር 2017 ዓ ም ነው። የሲዳማ ክልል ከፍተኛ አመራሮችም አሜሪካ ለስራ ጉብኝት ይመጣሉ። ያ ልኡክም የተለያዩ መንግስታዊ ስራዎችንም ካጠናቀቀ በኋላ ልኡኩን እየመራ ወደ አሜሪካ የመጣውን ቡድን በኃላፊነት የሚመራው አንድ የሲዳማ ክልል ከፍተኛ አመራርም አንድ ነገር ሲጠይቅ ሰማውት። እርሱም የቀድሞ እጅቶና የልማት ማህበሩ ስራ አስኪያጅ የነበረውን ከጎዳና ተዳዳሪ ልጆች ገንዘብ ጋር በተያያዘ ና በተለያዩ የፋይናንስ ጉርለቶች በክልሉ መንግስት ክስ ስለሚቀርብበት ስለ አቶ ጌታው እንደቡዬ ነበር የጠየቀው እኔም ገርሞኝ ውበቱን በጥሞና እየተመለከትኩ ነበር። ምክንያቱም አቶ ጌታውን ከሀገር ሲወጣ የአቶ አቶ አለማየሁን ድምጽ የዛቻ ግጅም በማህበራዊ ሚዲያው ላይ ለጥፎ ስለነበረ የተካረረ ጸብ በሁለቱ መካከል እንዳለም ስለምናውቅ አቶ አለማየሁ አቶ ጌታውን ደጉዬ ለምን ሊያገኘው ፈለገ ብዬ ውስጤ እንደጋግሜ ብጠይቅም መልሶችን ላገኝ አልቻልኩም። ከዚያች ፍለጋ ፈለጋ በኋላ አቶ አለማየሁ አቶ ጌታውን ያለበት ድረስ በመሄድ በአካል እንዳገኘውና ረጅም ሰዓትም አውርተው እርቅ እንደፈጠሩም ተመለከትኩ። የዛኔ በውስጤ አንድ ነገር ብልጭ አለብኝ። በፕሬዝዳንቱ ከስልጣን የተነሳን ግለሰብ አንድ የክልሉ ከፍተኛ አመራር በአካል ሄዶ ማግኘቱ ነገ ምን አይነት ፖለቲካዊ ትርፍ ለማግኘት አስቦ ይሁን እያልኩ ራሴንም የ ለማንም ምንም ሳልተነፍስ ወደ ኢትዮጵያ ተመለስኩኝ። በአርቲስት ዮሀንስ በቀለ ቶኪቸውና በክልሉ አርቲስቶችና ጋዜጠኞች የተነሳውን ተቃውሞ ተከትሎ ከሁለት የአርምሞት ዓመታት በኋላም አቶ ጌታውን ደጉዬ በክቡር ጠቅላይ ሚኒስትሩ ሹመት ያገኘውን አቶ ጌታቸው ረዳን አስታከው የአርቲስት ኢትዮጵያ በቀለችን እስር የሚቃወም ጽሁፍም አርቲስቷ ከታሰረች ከወራት በኋላ በይፋዊ ማህበራዊ ገጻቸው ላይ ለጠፉ። በዚያች ቅጽበት አንድ ነገር ትዝ አለኝ። አቶ ጌታውን በፖለቲካው ላይ ፕሬዚዳንቱን ብቻ አጥቅቶ እንደሚመጣን ተረዳው። እንዳልኩትም ሆነ። ፕሮጀክት 19 በማለት የተለያዩ ፌክ ፕሮፓጋንዳዎችን ማሰራጨትም ጀመረ። እናንተም የህዝብ ድምጽ የሆናችሁት ሲዳማ ኒውስም ተገቢውን ምላሽ ጊዜው ሰጣችሁት። አሁን ደግሞ እንደ አዲስ ከጀርባ ሆኖ ስልጣን ቃል የገባለት ኃይል መመታቱን ስለተረዳ የተመታውን ኃይል ዳግም ህዝቡን እንዲመታ በመራራት ላይ የሚገኛል ሲል ስሙ እንዳይጠቀስ የፈለገ አሜሪካ ከሄደው ልኡክ ጋር አብሮ የነበረ አንድ የክልሉ ከፍተኛ አመራር ለሲዳማ ኒውስ ሀሳቡን አጋርቷል። ክቡር አቶ ጌታሁን አንተን በግል ስልክ ጭምር ደውሎ ያስፈራራህን በመስሪያ ቤትህም በመኖሪያ ቤትህም ነጻነት የነሳህን በህዝቡ ዘንድ የተለያዩ መለየቶች እንዲፈጠሩና አንድ ዲግሪ እንኳን ያልያዙ እውነትም እውቀትም የሌላቸውን ግለሰቦችን በየክፍለ ከተማው በህዝብ ገንዘብ ያለ ክህሎታቸው የመንግስት መዋቅር ውስጥ ያስገባ በሀዋሳ ከተማ የሰው ሰራሽ ቤንዚል እጥረት እንዲፈጠር የተለያዩ የኮንትሮባንድ ንግዶች ላ የተሰማርቷል ተብሎ በክልሉ አመራሮችን የሚተች አመራር እርሱ ተቋሙን መምራት ባቆመ በቀናት ውስጥ ቤንዚን በከተማው እንደ ልብ እየተገኘ፣ የእርሶ መኖሪያ አካባቢ በሆነ 05 ሰፈር ሺሻ ቤቶች እርምጃ እየተወሰደባቸው፣ በፖሊስ መዋቅር ውስጥ ያሉ ከፍተኛ አመራሮችን በህግ ቁጥጥር ስር እየዋሉ ታዲያ አቶ ጌታቸው እውነተኛ የህዝብ ታጋይ ከሆንክ ለውጣለን ነውጥና ትችት ያስፈልጋል ይባላል እንጂ ጡጦ እንደቀረበት ህጻን ጠዋት ማታ ቃል የተገባልን ስልጣን ከእጅ እንደወጣና እንዳመለጣ ስለተረዳ በክልሉ አሁናዊ ለውጥ የለም ማለት ያስተዛዘባልና አርቲስትና የሰብአዊ መብት ተሟጋች ኢትዮጵያ በቀለች በግፍ ስትታሰር ከአንድ ወር በኋላ ለዛውም በአቶ ጌታቸው ሹመን አስታከ እስሯን ተ አርቲስቶች ሲሰደዱ ደግሞ ፕሮጀክት 19 እያልከ የምረጡ ቅስቀሳ ይመስል ህዝቡን ወደ ማታለል ገባ። ክቡር አቶ ጌታሁን መላው የሲዳማ ህዝብ ያንተንም የመሰሎችህንም የስልጣኑ ሩጫ እየተከታተለ መሆኑን ተመልክተ ያጣ ለማኝ ተሳድቦ ሄዳል እንደሚባለው ጥቅምህ ስለቀረ ብቻ ታጋይ ለመምሰል የምታደርገው ሩጫ ጣቢያችን በአስቸኳይ እንድታቆም ጥሪ እያቀረበልህ ወደ ቀጣይ ፌስቡክ ታጋይ እንለፍ። በየቀበሌው ወይም በየክፍለ ከተማው አንድ ሰው መጥቶ ያስተዳድር ወይም የከተማው ነዋሪ ይመረት ትላላችሁ። እኔ እናቴ ቤት እኔ እያለሁ ተከራይ አስተዳደር እንደማለት ነው። እናንተ ኢትዮጵያ ኢትዮጵያ ብላችሁ የምትዘምሩላትን ወይም የያዛችሁት ፓርቲ መድረክ ላይ ራሱ አድርጋችሁ የምትንቀሳቀሱት ባንዲራ ለሲዳማ ህመም እንጂ፣ ይዛችሁ የምትንቀሳቀሱት ባንዲራ የኢትዮጵያን ህዝብ ምን ያህል ይወክላል? በሲዳማ የክልልነት ጥያቄ ወቅት የፉራ ጋዶ አስተባባሪ እንደሆነችና በወቅቱ በበርካታ የክልሉ ነዋሪዎችም አድናቆትን የተቻራት ወጣት ታጋይም ናት። ወይዘሮ የኑ ተስፋዬ ግለሰቧ ሲዳማ ክልል ከሆነ ወዲህ ልብሶችንና ምግቦችን ስታስተዋውቅ እንጂ ፖለቲካዊ ተግባራትን ስታከናውን ማህበራዊ ገጽ ስራ አስመለከቱንም በሲዳማ ክልል መንግስት ተወሰደ በተባለው እርምጃ ዙሪያ ከአምስት ዓመታት በላይ ፖለቲካን ያልጻፈው እጇ የሰብአዊ መብት ተሟጋችና አርቲስት ኢትዮጵያ በቀላይ ስትታሰር ሴትነቷ አራርቷ ትፈታ ሲል ፖስት ያላደረገው የፌስቡክ አካውንቷ አርቲስት ዮሐንስ በቀለ ቶኬቸው አርቲስት አብዲ ጀማል እና የሲዳማ ኒውስ ጋዜጠኞች የተለያዩ ስደቶች ሲደርስባቸው አፈናው ትክክል አይደለም ብለው ያልተቃወመ አይምሮ ዛሬ ላይ የአቶ አለማየሁን የፖሊስ ተቋምን ከመምራት መታገዱን ተከትሎ በቀን ከሶስት ጊዜ በላይ ስድቦችን አዘል መልዕክት ፖስት ማድረግ እውነት ህዝባዊ ታጋይ ለመምሰል ነውን? ሲል ጣቢያችን ለወይዘሮ የኑ ተስፋዬ ጥያቄ እያቀረበ ከሁለት አመታት በፊት በ2015 ዓ ም ስለተካሄደ ስብሰባ ጣቢያችን ከምንጮቹ የተለያየ መረጃዎችንም ሰብስቧል። ጊዜው 2015 ዓ ምት ነው። በእነ ፓስተር ተስፋዬ ጋቢሶ መሪነት የክልሉን ወጣቶችና የክልሉን ፕሬዚዳንት ለማቀራረብ ታስቦ የተዘጋጀ ውይይት ነበረ። በዛ ውይይት ላይ በርካታ ግለሰቦችን ተጋብዘው ነበር። የክልሉ መንግስት ዋነኛው ተቃዋሚ ረዳት ፕሮፌሰር ተሰማ ኢልያስ በፕሮግራሙ ቢጋበዝም እንደማይመጣ ነገረን። አቶ ሳሙኤል በላይነ ከስልጣን የወረደበት ጊዜ ስለነበረ እርሱም አልነበረም። አቶ ጌታው እንደጉዬ፣ አቶ ታሪኩ ለማና በርካታ የቀድሞ የጄቴዎች በዚያ ኃይሌ ሪዞርት በተካሄደው ስብሰባ ውስጥ ነበሩ። እነ ክቡር ፓስተር ተስፋዬ ጋቢሶ ካሜራ እንዳይኖር ስለነገሩን እኛም ካሜራችንን አስቀምጠን እንደ ሚዲያ መዘጋ ገብትተን ተታን ሁነቱን መከታተል ጀመርን። በስብሰባው መሀል ወይዘሮ የኑ ተስፋይ ለፕሬዝዳንቱ የስልጣን ጥያቄ አቀረበች። የፕሬዚዳንቱ መልስ እስከ ዛሬ ያስቀኛል ሲል ምንጫችን በሳቅ መልክ ሐሳቡን ገልጾ፣ እኛ ወጣቱንና የክልሉን መንግስት ለማቀራረብ በየኩሽ ነው የመጣን አንሾምም ሲል ፕሬዚዳንቱ ለወይዘሮ የኑ ተስፋይ ቅስም ሰባሪ መልስ እንደመለሰና ከጎኗ ተቀምጣ የነበረችው የትግል ጓዷ ወይዘሮ ዳንሲታ ሰፋም ሆዷን ይዛ መሳቋ እስከዛሬ ዛሬ ከልቤ አይጠፋም ሲል አንድ በጊዜ ሁነቱን የታደመ የሚዲያ ባለሙያ ለጣቢያችን አስተያየቱን ገልጿል። ሲዳማ ኒውስም በወይዘሮ የኑ ተስፋይ ዙሪያ በርካታ መረጃዎች እንዳገኘና ለህዝባዊ ትግል ስትይ ሳይሆን ለስልጣን ፍለጋና ለግለሰባዊ ጥቅም ትግል ውስጥ እንደገባሽ መለው የሲዳማ ህዝብ እንደሚያውቅና አርቲስቶችና ጋዜጠኞች ህይወታቸውን መስዋዕት አድርገው የታገሉለትን ዓላማ ዛሬ ላይ ደርሰሽ ሪቫን ካልቆረጥኩ ማለትሽን በአስቸኳይ እንድታቆሚና ትግልሽ እውነትና እውቀት ላይ ይመስረት ሲል ጣቢያችን ምክር ቢጤ ይለግስሻል። ሲዳማ ኒውስም ሰሞኑን በክልሉ መንግስት በተወሰደው እርምጃ ቅሬታ ውስጥ የገቡ የበግ ለምድ ለባሽ ታጋይ መሳይ ግለሰቦችን ከነሚስጥራቸው ለሰፊው የሲዳማ ህዝብ ማጋለጥ እንደሚጀምርና ጀርባቸውን አጣርቶ ለሰፊው ህዝብ ሳይሆን ለግል ጥቅማቸው የቆሙትን አንዳንድ የቀድሞ ሹመኞችና የቀድሞ የጄቶዎች ላይ ጣቢያችን በተከታታይ ሰፋ ያለ ዳሳሳም ለአድማጮቹ ያቀርባል።